ይ ጌ ሰም ሪን ከሌላዬ እ ኢንስታግራም ላይ ያደረገችው ናቸው። የመጣሁት ሞር የሚመስለኝ በቦይፍሬንዷ ነው እና እሱን አልፈቀደችላትም ካላየሹ ብዬ ነው። በዘር ጉዳይ አልተስማሙ፣ እንደዛ ነው የተናገረቻት።

አንድ እንትን አጠራርጌ ግልጽ ላድርግላችሁ። እንዴት አደራችሁ፣ እንዴት ዋላችሁ። ሰላም ሜላት፣ እንዴት ነሽ? እግዚአብሔር ይመስገን። ያው እኔ ማለት አሌክስ፣ ያው ቤተሰብ ስለሆነ ያለውን ነገርኛ በደንብ እናውቃለን እና በአጠቃላይ በመላ ለኢትዮጵያ ሕዝብ ግልጽ ለማድረግ ዲዚ እንደምታስቧት አይደለችም። እዚህ ሶሻል ሚዲያ ላይ እንደመታዋት እና ሪል ላይፎ አንድ አይደለም። ማለት እናትየዋ የኔ እናትና ልክ እንደ እናንተ አይነት ሩሩ አይደለችም፣ ወይም ደግሞ እንደ እናት የሚራራ አንጀት የላትም። አንደኛ ራሷን ከእሷ ጋር ኮምፔር ታደርጋለች፣ ከዴዚ ጋር እያንዳንዱ የምታደርገውን እንቅስቃሴ ትቀናባታለች፣ አባታለች። እናትየዋ ማለት ነው፣ እንደ እናትና እንደ ልጅ ጤናማ የሆነ ግንኙነት ሳይሆን ጀስት እንደ ጎባንና እንደንትናቸው ማለት ነው እና በጣም በሚገርም ሁኔታ ያለ ፍላጎቷ ነው ሁሉን ነገር የምታደርገው። ትናንትና ማታ ፓስፖርቷን ቀደደችባት እና ደውላ ስነግረን እኔም እዚሁ ሳለቅስ ነበር፣ መሲም ሁላችንም ባለንበት ማለት ነው እና ምንድን ነው ማድረግ ያለብኝ ስትል፣ በጣም ነው የሚያሳዝነው። በቃ እሺ አሁን ምን ላድርግ ነው ያለችው እሷ። ላይፍ ላይ እኛ ገብተን እየተናገርን ቀጥታ ሂዳ እናትየዋ እንድናደረገችው ፓስፖርቷን አንስታ ቀዳ ነው መሬት ላይ እየጣለችው። አሁን የዘር ጉዳይ እንኳ አካል ነው ማለት ነው። እሺ እኛ ኢትዮጵያኖችን ትግራይ፣ ኦሮሞ፣ አማራ ሁላችንም አንድ ኢትዮጵያኖችን እኛ ማለት ነው። እሷ እኮ ከፈረንጅ ነው የወለደቻት ለምን ከፈረንጅ ወለደቻት? ይሄ የዘር ጉዳይ ብቻ አይደለም። መታወቂያ ያለበት ሁላችሁም ሰው እንድትረዱት የምፈልገው ማለት ነው ዴዚን አቢውዝ እያደረገቻት ነው። አግታትን ያስቀመጠቻት በቂ ምግብ እንኳን እንዳታገኝ አርጋታለች። እኔ ለሷ ሞራል ማለት ነው፣ ለሷ ሞራል ስንል እዚህ መናገር የምንፈልገው ብዙ ነገር አለ። ምክንያቱም ደዚህ ፍላጎት የላትም። ስለ እናቷ እዚህ የሆነ ነገር እንድናወራ አትፈልግም። አሜሪካ ነገር ያላችሁ ሰዎች ከቻላችሁ፣ በተለይ ሚዲያ የምትጠቀሙ ሰዎች ካላችሁ ከጠበቃ ጋር አገናኛት። ፍቅር የተፈጥሮ ጉዳይ ነው። ማናችንም ፈልገን አይደለም የምናፈቅረው፣ በቃ እግዚአብሔር ስለሰጠን ከውስጣችን መቆጣጠር የማንችለው ትልቅ ኃይል ነው። አማራም ከትግሬ ጋር የሚፋቀረው ትግሬም ከአማራ ጋር ከኦሮሞ ጋር ኢትዮጵያ የሆኑ ኤርትራዊ ጋር ኤርትራዊ ሆኖ ከአሜሪካ ጋር ይሄ በቃ ከቁጥጥራችን ውጭ ሆነ ነገር ቢኖር ዓለም ላይ ኮንትሮል ማድረግ ማንችለው ፍቅር የሚባል ትልቅ ኃይል ያለው ጉልበት ያለው ነው። በቃ ይቺ ልጅ ፍቅር ውስጥ ገብታለች። አፍቅሯለች ልጁን፣ እሱም አፍቅሯታል። እና በዚህ መሀል ደግሞ እናትየዋ ምንድን ነው የምትለው? እሱ እኔን ነው የሚያፈቅረው አንቺን አይደለም። አንቺን ሊጫወትብሽ ነው እንጂ አሌክሲካ እኔ ጋር ፍቅር አለው ነው ያለችው፣ ቃል በቃል ማለት ነው እና እናት እንዴት ነው የልጇን የወደፊት ባል እኔን ያፈቅረኛል፣ አንቺን አያፈቅርሽም እንዴት በድፍረት ትላለች? ይሄ ትክክል ነው ብላችሁ እናንተ ተሰብስባላችሁ ከአንዲት ጨዋ ሴት፣ ቆይ ልጨርስ ወንድሜ፣ ከዛ ታወራለህ። ከአንዲት እናት ከአንዲት ኢትዮጵያዊት እናት ሁላችንም በኢትዮጵያዊ እናት ነው ያደግነው እና ከአንዲት ኢትዮጵያዊት እናት የልጇን የወደፊት ባል እንዴት ነው እኔን ያፈቅረኛል ብላ በሙሉ ድፍረት አፏን ሞልታ የምትናገሩ፣ ይህ በጣም የሚያሳፈሩ በጣም ያሳፍራል። በጣምም ያሳዝናል። እና እንዲያውም እኔ እንድናያሰብኩት ያሰብኩት እናትየዋ ከልጁ ጋር ፍቅር እንዳለበት ነው። ይህንንም እንደዚ ታውቃለች፣ ግን እንደዚህ ብላ መናገር አትፈልግም እና ሀያ አራት ሰዓት የእሱን ቪዲዮ ብቻ ነው የምታየው እናትየዋ። የአሌክሲን ቪዲዮ ነው የምትመለከተው። ሜላት፣ ቅድም ላይ ብላኝ ነበርኩኝ አንቺ እና እሷ ስትጣሉ ነበርኩ አስወጫት ብላት ዲዚን ለዘውም ከእሷ ላይ ብለ ስታስወጣች ነበርኩኝ። ጊቺን እናት፣ አንድ ሁላችንም እዚህ ጋር ማንኛውም ከምንም ከማንም የኢትዮጵያ እናቶች ከማንም እናቶች ይለያሉ። አርባ ቢበድሉን ምን ቢሉን እናት እናት ነች። ያለ አባት ያሳደገቻትን ልጅ ሁለተኛ እንትን የመቆጣጠር ግዴታ አለባት። አንቺ ብትወልጂም አንቺም እንደዛ ነሽ፣ እንደዛ ነው የምትሆኘው። ሁለተኛ ነገር ደግሞ አብረሻት ሙሉ ለሙሉ ሳትኖሪ እንደዚህ ሙሉ ለሙሉ ድምድም ማድረገች እንዴት ታደርጋለች ማለት ይከብዳል። ሌላኛው ነገር ደግሞ ቅድም ላይ በኋላ እያለችው ምንድን ነው፣ አንተ ለእኔ እንደዚህ የምትጸልፍልኝ እኔን ነው ወይ የምታፈቅረኝ ነው እንጂ አለችው። እኔን ያፈቅረኛል ወይም እኔ ያፈቅረዋለሁ አላለችም። እኔ ላይ ላይ ነበርኩ፣ አንቺንም ሲያስወጡ ሸቅል ቅድም አሁን ሰጥቶት ማለት ነው። እና ይች ልጅ ህፃን አደለችም። ሽክንድ ወረብሽ ሲሆንስ። ነገር ግን ማንኛችንም ሰዎች በእናቶቻችን አይን ህፃኖች ነን። ማንኛችን አሁን አንቺ ራስሽ በእናትሽ አይን ህፃን ነች። ለእናትሽ ይሄ ተፈጥሮ ነው። እናቶቻችን እንደዛ ነው የሚያየ እና ይችን ልጅ ደግሞ እንደ እናትነቷ ያለ አባት እንዳያሳደገቻት እዛ ሰው ሀገር ብቻዋን ጥላት ሄድ እንትን እዛ ድረስ ለምን ትሄዳለች? መስጋት አለባት። ዝም ብላ ሂጂ የምትላት ባዳ አይደለችም። ጨክና፣ ወንድ ልጅ ሳታይ ምንም ሳታገባ ሀያ ዓመት ሙሉ እሷን ቁጭ አድርጋ ያሳደገች እናት ነች። ስለዚህ ያንን ደግሞ ምንድን ነው እንደ እናትነቷ? መጠየቅና እዚህ ቦታ እዚህ ቦታ ላይ ልጅ በትክክል ትኖራለች ወይ? ኮሌጇን መጨረስ አለባት። ምክንያቱም ለፍታ ያሳደገቻት ኮሌጅ ብትጨርስላት፣ ማንኛውም እንኳን ለፍቶ ያሳደገ አይደለም፣ አንቀባሮ ተንቀባሮ የሚያደገ ልጅ እኮ ኮሌጅ እንዲጨርሱለት ልጆቹ ይፈልጋል። ስለዚህ እቺ ልጅ ተምራለኝ ኮሌጇን ጨርሳ ምን ብላ ወግ ማዕረጓን አሳያት አለው ነው እንጂ አንድ እናት የሚለው፣ ዝም ብላ ከመሬት ዝም ብላ ከመሬት ተነስታ ያለአባት አንተ ያልገባህ ብዙ ታሪክ አለ። ከጀርባው ዴዚ እኮ እያለቀሰች ነው። ከጀርባው ዴዚ እኮ እያለቀሰች ነው። ታግታለች። አንተ ያልገባህ ብዙ ነገር አለ። ኢትዮጵያን ሀገር እኮ ሂዳ እያለ ከሌሎች ማስታወቂያዎች ጋር አፈራርማ እናትየቱ ገንዘብ ተቀበላለች። ዴዚ ደግሞ ወደ አሜሪካ ተመልሳ መማር ትፈልጋለች። ግጭቱ ሲጀመር የተነሳው ከዚህ ነው። ያንን ብር ስለወሰደች እናትየዋ ዴዚን ኢትዮጵያ ሆነች ስሪ ስትላት፣ ዴዚ ደግሞ ወደ አሜሪካ ተመልሼ ትምህርቴ መማር አለብኝ አለች። እዚህ ጋር ነው ችግር የተፈጠረው። ነገሮች ሁሉ መቀያደ ሴትየዋ መጠቀም ነው የምትፈልገው፣ በዴዚ በዴዚ ማስታወቂያ እየሰራች ገንዘብ ማግኘት። ዴዚ ደግሞ ያን ላይፍ አትፈልገውም። የምትፈልገው ስራ መስራት መማር ነው፣ ወደ አሜሪካን ሀገር መታ እራሷን መቻል ነው የምትፈልገው። ተረዳኸኝ? እናት እኮ ለልጇ አንድ በቀን አንድ ምግብ ሰጣ እኮ ዝም አትልም። በቀን አንድ ምግብ ነው የምሰጣት እኮ፣ ለዛውም ደሞ ቆራርሳ ቆራርሳ እናትየዋ። እናንተ ማታቁት፣ እዚህ ጋር ብዙ ነገር አለ። እኔ እጅግ በጣም እሩሩ ሰው ነኝ። እኔ በጣም እንደን፣ ጭራሽ እናትን ደሞ በዚህ ድፍረት የምናገር ሰው አይደለሁም። ከዴዜ ሀሳብ ተነስቼ ልጅቱ በደንብ ማስረዳ ስለማትችል አማርኛ ማስረዳ ስለማትችል እንጂ በጣም ነው የምታሳዝነው፣ እያሳለፈች አለችው ስቃይ። አሁን ያለችበት አሁን ያለችበት ዲፕሬሽን ራሱ ዶክተር ሊያያት ያስፈልጋታል። ይቺ ልጅ ራሷን ብታጠፋ አንድ ነገር ብትሆን ማን ነው ኃላፊነት የሚወስደው? ሁላችንም እዚህ ያለን እየራሳችንን ላይፍ ነው የምንኖረው። ሁላችንም እሷ የገጠማት ያለውን ስቃይ እሷና እሷጋት እንደዚህ ስትስቅ ሁሌ ስትስቅ ነው የምታያዋት ስትዘፍን ነው ከዛ በእያንዳንዱ ቀን የምታሳልፈውን ስቃይ ማንም አንደርስታንድ አላረጋትም። ማናችሁም አንደርስታንድ አላረጋችኋትም። ሜላት የምር በጣም ነው የሚለው። ሜላት ቆይ ሜላት አንድ ጊዜ ልናገር እና እኔ ልውጣ እንትን ልበል እና እኔ አንድ ጊዜ እንደው ሜላት በድፍረት ይህን ጥያቄ ልጠይቅሽ። እኔ እዚህ ገና እንግዲህ እንደነገረችሽ እሷ በነገረችሽ አንጻር ተነስተሽ ነው ይህን ነገር የምትናገሪው። ከእናቷ ጋር ግን አውርተሽ የእናቷን ደግሞ ቃል ተቀብለሻል እንዴት ነው ይህንን ነገር? እንደዚህ ነው ከእሷ በተናገረችኝ አንጻር ነው የምናገረው ብላ ስትይ ሰማሻለሁ። በድፍረት እና የእናትየዋንስ ቃል ተቀብለሻል? እናትየዋ በተፈጥሯ ሲጀመር ስለ ጥሩ ነገር ካወራሻት መስማት አትፈልግም። እኔን እሷ እንድታመሰግኛት ነው የምትፈልገው፣ ለእሷ ክሬዲት እንድሰጫት ነው የምትፈልገው። እኔን እንደዚህ ያደርጓልቆንናስያት ነው ምትልእሱ ደግሞ ታረጋለሽ። ፍቅር በአጭር አማርኛ አዋርታታ አታውቅም። እና ቁንግራ ይገባኝ እኮ እሱ ነው። ለምን ከአንድ ሰው ወሬ ስንሰማ ከአንድ ሰው ጥሩ የሚሆን መጥፎ የሚሆን ስንሰማ የሁለተኛውንም ወገን ሰምተን የሁለቱንም ነገር ነው ማየት ያለብን። እና እንዲህ በድፍነች እና አንዴ፣ ጋይስ የሆኔ እንኳን ደህና መጣች፣ ነገ ትወልጃለሽ። ቆይ